አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከባራችሁ የቻናል የቤተሰቦች ሰላም እንደት ናችሁ? ደህና ናችሁልኝ? ሰላም እንደምትሆኑ ተስፋ አደርጋለሁኝ። እንግዲህ የሰሞኑን ጉዳይ በሳውዲ አረቢያ ያለው ጉዳይ ትንሽ ስላጨናነቀን ሰሞኑን ተወት አድርገናቸዋል፣ የሚዲያ ቆንጃ ቆንጃጅቶችን ማለት ነው። እንዱ ፈንጨት ፈንጨት እያሉ ነው፣ ዛሬ ረገጥ ረገጥ ይደረጋሉ። በኸይርም በመጥፎም በጥሩም ነገር ማለት ነው። እህት ፈቲና አህሙ እንዲሁም ደግሞ ወንድማችን ኢሳምን እንዲሁ ላጠላጥ እናረጋችኋለን። ከመስመር እየወጡብን ስለሆነ እረ፣ እናንተ ሰዎች ግን ምን ይሻላቸኋል? ተው ግን ተው፣ ከው፣ ተው፣ ተው እኛንም ወንጀል አታስገቡን ተው። የምትሰሩትን ስራ እያያችሁ ብሰሩ ጥሩ ነው። እኛንም እያወናጀላችሁን እስከሆነ ድረስ ያው እንግዲህ የስራ ጉዳይ ነው። እኛም እንግዲህ ልንርጣችሁ ነው ማለት ነው። በመቀጠል እንግዲህ ምንድን ነው ዛሬ ልል የፈለግኩትኝ ወንድም ኢሳም እና የሆነ ልጅ ነበረ፣ ዝክ ባልጠራ ደስ ይለኛል። ስሙን ባለፈው ኡምር አድርገው ነበረ ማለት ነው። ኡምር አድርገው ነበረ፣ ግን ምን ዋጋ አለው? ምን ዋጋ አለው? ከከሳሪዎች አታድርገን ያረብ። አሁን መልሰው ከሴጋ መላላጥ ጀምረዋል። ከሴጋ ሲላላጡ ከርመሆዱ ደግሞ መልሰው መላላጥ። ታጥቦ ጭቃ ማለት እነሱ ናቸው እንግዲህ፣ ታጥቦ ጭቃ። እኔ አላህ ሄደኩም ነው ምለው፣ ሌላ ምንም አልልም ማለት ነው። እንደው ሌላ ቢቀር እንኳ ሰው ልጅ ይሳሳታል፣ ይሳሳታል፣ ይሳሳታል። ግን ከሴጋ ካልተነካካችሁ የሆንላችሁ በቃ ካልተላላጣችሁ። እኔ እኮ ካሜራ ላይ እንደዚህ እየሆናችሁ ከካሜራ ጀርባ ምን እንደምትሆኑ መገመት አያቅትም፣ መገመት አያቅትም። እኛንም እያወናጀላችሁን እንጂ ማለት ነው። እና ይቺ ደግሞ ማን ስሟ ፈቲ የምትባለዋ በፊት ደህና ልጅ ነበር፣ የትንሽ ትሻል ነበር። እኔ የሚገርመኝ ኢትዮ በሮች ማለት ነው። በአብዛሀኛው ኢትዮ በሮች ትንሽ ስታገኙ የተወሰነ ታዋቂነት ስታመጡ፣ ትንሽ ስትለወጡ፣ የቅድሚያ የምታደርጉት ነገር ቢኖር ፈጣሪያችሁ ነው የምትረሱት። ቅድሚያ አላህ የከለከለውን ነገር ነው የምታደርጉት። ሙስሊሙም ሆናችሁ ክርስቲያንም ሆኑ መመያቸው ፈጣሪያቸውን የከለከለውን ነገር ነው የሚያደርጉ። ክርስቲያኖችም ደህና ለብሰው ይመጡና መጀመሪያ ላይ ኋላ ላይ እምብርቷን ታልገለጠች በቃ የማይሆን ነገር ነው። እምብርቷን የሚገልጥ ሸሚዝ ነው ገዝታ ምትመጣው በዛ በሰራችሁ ብር። ወደ ላይ ምንቅር ያለ ልብስ ከታች ጥብቅ ያለ ልብስ ከጉልበቷ በላይ የሆነ ልብስ ከሂደት በኋላ ማለት ነው። የብዙ ዩትዩበሮችን ስላ የሆነ ሆኔ ማለት ነው ይህን የምናገር ይህ ደግሞ እውነታ ነው። በቃ ሁላችንም የምናየው ነገር ነው። እና ለምንድን ነው እንደዚህ የምትሆኑት? የለወጣቸው ፈጣሪያቸው አይደለም? ጥሩ ደረጃ እንዲደርሱ ያደርጋቸው ፈጣሪያቸው አይደለም? ለምንድን ነው እሱን ታስቀኙት? እሱ ከፈለገ በሰከንድ በሰከንድ የያዛችሁትን ነገር ሁሉ ማጥፋት የሚችል ነው። በሰከንድ ከሰዎች ጋር ሊያጣላችሁና በሰው ጋር ተጠላችሁ እንድትሆኑ ማድረግ የሚችል ጌታ ነው። ልክ ሕይወታችሁን በቅጽበት እንደለወጠላችሁ በቅጽበት ደግሞ ማጥፋት የሚችል ጌታ ነው። ለምንድን ነው ከፈጣሪያችሁ ጋር አልሆነ ነገር የምትሰናፈጡት ማለት ነው? ሰው ሲያገኝ ሲለወጥ ጥሩ ደረጃ ሲደርስ ታዋቂ ሲሆን ፈጣሪውን እያመሰገነ ደስተኛ ሆኖ ይኖራል እና እሱ የከለከለውን ነገር እየተከለከለ ብዙ ነገር መስራት ይቻላል መስራት ከፈለጋችሁ ብዙ ነገር መስራት ትችላላችሁ። የግዴታ አፈቀርኩሽ አፈቀርኩሽ እየተባባላችሁ አላህማ ይፈቅድላችሁን ነገር ከአጅነብይ ሴጋና ና ከአጅነብይ ወንድ ጋር መላለጥ የለባችሁም። ብዙ የሚሰሩ ስራዎች አሉ ማለት ነው። እንትዮ በር ስትሆኑ የተላላጥ ብቻ አይደለም፣ የሚታዩ ብዙ ነገር መሰራት ይቻላል። እንደዋልንና እሺ ይሁን እንበልና ደግሞ ሰራችሁን እንበል እሺ፣ ምን መተቃቀፍ አስፈለገ? አሁን ይቺ ማነው ፈኪ የምትባለው፣ ሁለታ ይህንን ኢሳምን ሄዳ ልትለጠፍበት አለች። አሳፈራት። በሰው ጋር እንደዛ ይተሳቀቅሽ ማለት ነው። እንደዛ ሰላም አለሽ ሲል እንደዛ ይተሳቀቅሽው። እንደው ነገ አላፊት ምን ያክል ከተሳቀቂ ይሆን እንደው። ነገ አሁን ይሄን ባደረግሽው ነገር ነገ ይሄርሽ በማንም ጋር ምትለጠፊው ነገር ነገ አላፊት እንዴት ነው የሚያሳቀቅሽ? ያንን አላሰብሽ ወይ? ነገ መሬት ውስጥ እንደምትገበ አላሰብሽም ወይ? ለምንድን ነው የምትለጣጠፊው? ተቀባብተሽ ከንፈርሽን አቀርተሽ አይንሽን ኩለሽ የምትመጪው ለምንድን ነው ቅንድብሽን ተሰርተሽ ሚዲያ ላይ ማን እንዲህ አይሽ ነው? የሁሉ ሚስት የሁሉ ሚስት መሆን ነው ያማረሽ? ምንድን ነው ያማረሽ? እረ እህቴ ተመለሽ፣ አላህ ቀልብ ይስጥሽ ተመለሽ። እኔ አትስሪ አላልኩም። ራስሽ መሻለሽ መስራትሽ ደስ ይላል። ኦኬ አሁን በቃ አሁን ያለንበት ጊዜ በአብዛኛው ስራ እንኳ ብትጀምሩ በሚዲያ ነው። በቃ ማስታወቂያ ለመክፈት ስንትና ስንት ብር ነው? እሱ ኦኬ፣ ስሩ። ታዋቂ መሆን ይጠቅማል መቼም። ጎዳና ላይ ከመውደቅ እየሰራችሁ ተለወጡ። ደስ ይላል ግን በቃ ፈጣሪያችሁ የከለከለውን ነገር አታድርጉ። እኛንም አታወናጅሉን። እኛ ኢትዮ እኮ ባይሰሩባቸው ራሱ ብዙ ልጆች የማይሰሩ አሉ። ስለ እናንተ ጉዳይ ባያወሩ እንኳ በውስጥ እንኳ ስንት ነገር ይሏችኋል። ያችኮ ተበላሽ፣ ያችኮ ግርፍት፣ ያችኮ በእናንተ የተነሳ ስንት ሰው ነው የምታወናጅሉት እናንተ። የእናንተ ወንጀል ብቻ ሳይሆን እኛንም እያወናጀላችሁ ነው። እኛም ሰውነንና ደካማነንና በምናየው ነገር እንተቻለን ማለት ነው። እባካችሁ ተመለሱ። የራሳችሁን ራሳችሁን ገደል ገብታችሁ እኛንም ገደል አትድሉም ማለት ነው። እና ህቴ ፈቲ በጣም ጥሩ ልጅ በጣም ቆንጆ፣ አላህ አልቆ ፈጥሮሻል። ከዚህ የበለጠ ምን ፈልገሽ ነው የምትኳኳየው የምትላላጭው ወንድ ጋ የምትለጣጠፊው ማለት ነው? እንደ ማስቲካ በያገኘሽ በትንሽ ልክክ አትበይ። ወንድ እጅን ሲዘረጋልሽ ላበይው በቃ ይሄ ማዕሩፋ በቃ ይሄ አይሆንም ማለት ያለ ነገር ነው። በቃ ምክንያቱም ሁሉም ሙስሊም የሆነ ሰው ያውቃል። እንኳ ሙስሊም ክርስቲያኖች ውስጥ እኛ ሴቶች አጅነብዩ ወንድን ሰላም እንደማንል ያውቃል ጠቅቀው። ይሄ ደግሞ ማንም ቃል ሳይሆን ያለ ስበነት አላቃል አይታቅም እንደ ይሄንን የእንሳት አይቀርተሽ አይደለም። እና እኛ ድሮ ህፃን እያለን ትምህርት ቤት ስንማር ወንድ ልጆች ጋር ሰላም አንባባልም ነበር በፍጹም። ልክ እንደ ፖሊስ እጃችንን ሰላም አማን ነው ተባብለን ነው የምንሄደው እንጂ እጃችን አናካከም። ድሮ የገጠር ልጆች ሁነን ማለት ነው፣ የገጠር ልጆች ሁነን ህፃን ሁነን ወንድ እጃችን አይነካንም። መምኑ እናውቃለን። አይደለም አሁን ማለት ነው። እና ይሄ ጠፍቶች ነው የምትላላጩ ከአጅነብዬ ወንድ ጋር የምትሄደሽ ይሄ ደግሞ ኢሳም የሚባለው ኢሳም የሚባለው ደግሞ ለሳለሽ ማለ እንጂ ማለ አስመሳይ ዚች ማነ ሂክማናት ስማ ኢክራም ጋር ይላላጣል ኢክራም ጋር ትላላጣል። አንተ ራሱ ማለት ነው። ሰጋት ትነካካለህ ምናምን በቃ ብዙ ነገር እንግዲህ ጀርባችሁን ደግሞ ፈጣሪ ወቅ ከኋላ ራሱ ያለውን ነገር ማለት ነው። ጥሩ በቃ ዩቱብ ሚዲያ ላይ የምሰሩ ወንዶች በተለይ የሙስሊም ወንዶች በጣም ነው የምታስጠሉኝ። ሴቶቹም እንዲዘው የምትሰሩት ስራ ሁሉ በቃ እያንዳንዳችሁ ይመጣላችኋሉ ማለት ነው እንግዲህ፣ አንዱን ወንጀል ጨምራችሁና ለራሳችሁም በቃ ወንጀል ገብታችሁ እኛንም ወንጀል እየጨመራችሁ ነው። ግን አይቶ አይተን ዝም አንል ምን እንናገራችኋለን። ብትመለሱ ተመለሱ ለራሳችሁ ነው። ባትመለሱም እንግዲህ ተያይዘን እንገባታለን ማለት ነው። እና ተመለሱ በቃ ያስጠላል፣ ያስጠላል። ፈጣሪያችሁን ፍሩ እንዴ! ስሩ፣ ቪዲዮ የምትሰሩትን ነገር ስሩ። በቃ ቢያንስ እንኳ ለሰው ልጅ የሚያስተምር ነገር ስሩ። የምትሰሩት የሚያስተምር ነገር ፍቅር። በዚህ ዘመን ፍቅር አለ መላላጥ እሺ። ምንድን ነው ፍቅር? ምን እንደሆነ እናንተ አታውቁም። አስላን ማለት ነው ፍቅር ምን እንደሆነ አታውቁም። እኔ ፍቅር ፍቅር እያላቸው የምትጫዋቱት እንዳለ ሚዲያ ላይ ያላቸው ሰዎች የህፃን ጨዋታ። አንድ ነፍስ ያወቀ ተምረው እንዳልተማሩ በቃ እንደ ሰው ተምሮ እንዴት ደህና ነገር ለሰው የሚያስተምር ለህፃናቶች፣ ለወደፊት በቃ ወደታች ከና ምንተ በታይ ላለ ሰው ወደ ላይ በቃ እንዴት አድርጎ መለወጥ እንዳለበት የሚያስተምር ነገር በህይወትም በትዳር አጋር መሆናችሁ ከሆነ የምትሰሩት የሚያስተምር ነገር ስሩ ር የሚያስተምር ነገር ስሩ ለሰው የሚጠቅም ነገር ማለት ነው። እናንተም ሰርታችሁ ነገር በቃ ያንን በሰራችሁ በስራ ማታፍሩበት። እኔ እኮ ታዋቂ የምትሆኑት ሰው ጋር ተደራሽነት ታዋቂ ነው ብላችሁ የምታስቡት ደግሞ እኛ ጋር አስላችሁ ቲክቶከር በሎት ዩቲዩበር በሎት ትሄድ እማታልፈው የዓለም ታዋቂ እንኳ አይደላችሁም። ከዚ የሀገር ውስጥ እንጂ ማንም ያውቃቸው የሀገር ውስጥ እራሱ ግማሹ ህዝብ አያውቃችሁ። እኛ ሚዲያ የምንጠቀም የሚዲያ ቅመሞች ብቻ ነው የምናውቃቸው። ማወቅ ያለባቸው ነገር ታዋቂ ነው ብላችሁ እንዳታስቡት። እንግሊዘኛ እንኳ አትችሉም ማለት ነው። እሺ አትችሉማ ማ ስለማትችሉ ነው፣ እውነቱ ነው የምናገረው እኔ የምትሰሩ ስራ ደግሞ አንድ ቁም ነገር የለውም። ብትሰሩ ኮፒ፣ በራሳችሁ ፈጠራ የላችሁ። ብትሰሩ ኮፒ ያርጋችሁ ነው የምትሰሩት። በቃ የሰው በቃ ከሌላ ሀገር የመጣ የተሰራ ነገር አይታችሁ ነው የምትሰሩ። ብትሰሩ ሲቀጥል ደግሞ መላላጥ፣ ሁሌ ስለ ፍቅር ወዲያሉ አፈቅራ ያለው ከዛ ደግሞ ትጣላላችሁ። በቃ አይዲያችሁ ከዛ አይወጣም፣ ከህፃን አይወጣም። የአንድ ጥሩ አይዲያ ያለው ኢትዮበርን ያላየሁ መልካም በቃ ጎበዝ ያሉ ጎበዝ ያላቸው እንደሆነ ዋው አሉ እንጂ አሉ እንጂ ጠንካራዎች ጠንካራዎች አሉ። እነማ እንደሆኑ እናውቃቸዋለን። ጠንካራዎቹ እነ እና እናውቃቸዋለን። አሁን ላይ ደስ የሚሉ ከዩቲዩበሮች መካከል የተንቤትዮ በጣም ደስ ትለኛለ። የምትሰራው ስራ ቁም ነገር ያለው ለእኛ የሚያስተምር ለብዙ ሰዎች ተስፋ መሆን የምትችል ሰርቶ መለወጥ እንዳለ የሰራ ሰው መለወጥ እንደሚችል የሚያሳምን ነገር ነው መሰራው እን እንደነሱ ስሩ። እስኪ እንደነሱ ስሩ። እንደ ሰአዳ ኢትዮ ባሊና ሰአዳ የከሚሲዎቹ በጣም ጎበዝ ናቸው። ለእኛ አርአያ መሆን የሚችሉ ሰዎች እንደነዚህ አይነት ኢትዮ በራ ደስ የሚለኝ ማለት ነው። ቤታቸውን በቃ ጽድት አርጋ ይዛ በቃ ቤቷን ምናምን በቃ ደስ ደስ የሚል የሚሰራ ነገሮች አሉ። ሰው ለሰው ሞራል የሚሰጥ ማለት ነው። እንደምትሉ እንደባሰብ መላላጥ መላላጥ እየተበሳቋላችሁ እየተላላጣችሁ እየተኳኳላችሁ አትምጡብን። እምብርታችሁን እየገለጣችሁ አትምጡብን፣ አትምጡብን። በቃ ተናገርን እኮ የምትሰሙ ከሆነ እንደው ፈጣሪያችሁን የምትፈሩ ከሆነ እንደዚህ እየሆናችሁ አትምጡብን። እየተሸደዳችሁ የሆነ በቃ አንድኛሽ አንድኛሽ ልብስ እየለበሽ እየመጣችሁ እየተቀያየራችሁ ፍስታን አትምጡብን አባቢ በቃ ተሰሩ ከሆነ ቀጥ ቀጥ ብላችሁ ዩቲዩበር ከሆናችሁ ብዙ የሚሰሩ አይዲያዎች አሉ። ስሩ። ተጣመሩ ደሞ ከፈተፋለጋችሁ ተጋቡ። በቃ በሃላል ነገር ተጋብታችሁ ስሩ። ደስ ይላል። ከዛው ውጭ ግን ምን ብለሽ ነው እንትና እንትና ደግሞ አፈቅራለሁ ብለሽ ደሞ ሚዲያ ላይ ወተሽ ጭራሽ ወንድልኝ እስከ መጠየቅ ደረጃ ደርሰሽ አታስጠሉ፣ አታስጠሉ። ሀባቢ በቃ ነገር ነገርናችሁ የምትሰሙ ከሆነ ማለት ነው። እኔ ከሁላችሁም ጋር የግል ችግር የለብኝም። እወዳቸዋለሁ ሀገሬ ልጆች ናቸው። ብትለወጡ ደስ ይለኛል። ስራችሁ ብሰሩ መልካም ስራ ብሰሩ በጣም ያስደስቱኛላችሁ። ከምን በላይ ግን የምትሰሩ ስራ ትክክል ስላልሆነ ደግሞ መተቸት ግዴታ ነው። ዝም ካልናችሁ፣ እናንተ በዚህ ከቀጠላችሁ፣ ዝም ስንላችሁ ጭራሽ ከመቀባባት አልፋችሁ ማነካከት ደርሳችኋል ማለት ነው። ደግሞ ነገ ምን እንደምትደርሱ ፈጣሪ ይወቅ እና ይህንን አታድርጉ። በቃ ተመለሱ። ልቦናችሁ በቃ መልሱት። ፈጣሪያችሁን ፍሩ። ልብ ግዙ። በጣም ነው የሚያስጠላው። የሰው ልጅ በቃ ሲየተለወጠ ሲሄድ አእምሮም እየሰፋ ሲሄድ ነው ደስ የሚለው ማለት ነው። መስራታችሁ ጥሩ ሆኖ ሳለ በቃ የምታደርጉት ነገር በሚዲያ የመታችሁ መላላ የምትላላጡት በቃ የምትሆኑት ነገር በሰው ልጅ በጣም ነው የሚያስጠላው። ያን በ እንደተማረ ሰው ብታስቡ ጥሩ ነው። ይህን ያክል ቀያ ማለ ወደባችሁ ምንድን ነው? እናንተ ይህን ያክል ብር ለማገኘት እንዲ ሁናቸው ያኩ የምትሰሩትን ስራ የምትሰሩት ብር የሀላል ነው ወይ ብላችሁ መገመት ማሰብ አለባችሁ። የሀላል ገንዘብ ካልሆነ ዝምብላችሁ ብትሰሩት ማፋዳ ማፊ ፋዕዳ ሐቢብቲ ዱኒያም ላይ ጠቅምሽም፣ ነገሩ መልቀያማ የሚያስጠይቅሻል። ከሁለቱም ዓለም ውጭ ነው የሚገኙ ማለት ነው። የምትሰሩትን ስራ ማወቅ መቻል አለባችሁ። የሀላል ገንዘብ ባንፈልግ ኖሮ እኛ ምናልባች ምዳም ቤት አምስት አስር ስድስት ሰባት አስራ ምናምን ዓመት ሀያ ምናምን ዓመት ባልሰራን ኖሮ የላባችንን ስለምንፈልግ አላህ ፊት የማያስጠይቀንን ገንዘብ በላባችን ሰርተን መለወጥ ስለምንፈልግ ነው ብዙዎቹ ሰው ቤት ተሰቃይተን የምንሰራው እንጂ የባሪያ ዘር ኑሮብን እኛ መስራት እንደዚህ መቀጥቀጥ፣ ሰው ቤት የሰው ባህሪ ችለን መስራት ፈልገን አይደለም። እና ገንዘባችን በየት መልኩ ነው እየመጣ ያለው ትክክል ነው ወይ አሰራራችን ትክክል ነው ወይ የሚለውን ስለምናስብ አርቀን ስለምናስብ ነው። ሰው ቤት እየተቀጠቀረን ያለ ነው እንጂ እኛም እንዴ እናንተማ ላላጣጥቁትን አይደለም። በዩትብ ተላልጦ ገንዘብ ማንጣት ማንጽህ ይችላል። ሀብን ተባሉ። ከእናንተ በላይ እውቀት ያለው ሰው አለ። እናንተማ ምን ሰርታችሁ ከፍቅር ውጭ ምን ታውቃላችሁ? ይሄ የፈቀርኩሽ አላፈቀርኩሽም

እንደማታቱብኝ እህቴ እህቶቼ ስለሆናችሁ ወንድሞቼ ስለሆናችሁ ነው፣ እኔ የራሴ ምክርና የራሴ ሀሳብ የሰጠሁት አልተሳደብኩም። ያደረጋችሁትን ነገር ግልጽ ነገር ነው የተናገርኩት። ይህን ደግሞ እናንተ አትስሱትም፣ እውነታው ው ታቆት አላችሁ ማለት ነው። ከዚህም በላይ የሚሰርቧችሁ ልጆች አሉ፣ እናንተ ስለማታቁ እ እየተሰደባችሁ ነው። በቲክቶክ እስከ ቤተሰብ እያሰደባችሁ ራሳችሁን ክብራችሁን ዝቅ እያረጋችሁ ማታማታ ይሰርቧችሁ የሚያድሩት ከምትሰሩ ስራ አንጻር ነው አንዳንድ ሰው ደሞ ስሜቱን አይቆጣጠርም። ይልፋችኋል ማለት ነው። ትሰደባላችሁ፣ ቤተሰብ ተሰደባላችሁ ማለት ነው። ይህ ሁሉ ባታደረጉ ደስ ይለኛል። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት አርጉ።